ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስኝ? ለምንድን ነው ወጣትነት የምታስታውሽ? ለምንድን ነው ልናገርሽ ስላፊ የሚያያዝብን? ማን ነበር ስምሽ? እኔ አንቺ ነው። ምን አደነገጥሽ? አይ ስሜ ሲጠፋት እኮ በጣም ግራ ገባኝ። ኧረ ስምሽን የሚያዝ ግዴታ አለብኝ? አረ እንደሱ ማለት ሳይሆን፣ እና ምንድን ነው፤ እሺ በቃ ይቅርታ። ሰማሽ፣ ዛሬ ምርመራው ይደረጋል። በምንም አይነት ሁኔታ ወደኋላ ማለት የለም። እትዬ፣ አንድ ነገር ላስቸግሩት። ይሄ ምርመራ የሚደረገው የልጆችን ፍላጎት ለማሟላት እንጂ አንቺ መተኛ እንዳሉ ሻቀል፣ ያኔ ምርመራ ማድረግ ያን ያህል ካልተዋጥሎት፣ ለምን አንተውም። ለምን አንተውም ማለት ደግሞ ምን ማለት ነው እንዳለብሽ ታውቂያለሽ። ምንም አይነት ግራ መጋባት የሚባል ነገር የለም። የጀመርነው ማብቂያ የሌለው ጦርነት ነው። ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሳንተሽኛል አይደል? እሺ አክስቴ ገርሞኛል። ማውቁን ማውቅ ይሆናል፣ ግን እንዳይጠይቅ ፈርቶ ነው የሚሆነው። አንቺ ግን ልጃቸው እንደሆንሽ እርግጠኛ ነሽ? አዎ በዚህ በጣም እርግጠኛ ነኝ። እንደዛ ከሆነ ለምንድነው የተጨነቅሽው? በሁለት ምክንያት ነው የተጨነቅኩት። ምንድን ነው ሁለቱም ምክንያት? አንደኛ ልጅቷ ከየት መጣች? ሌላው ደግሞ በምርመራው ልጃቸው መሆኔ ካልተረጋገጠ እኮ የአባዬ ምርመራም ስራ ይቋረጣል። ምስሉ ደግሞ ነ ታወቀ በኋላ የሚመጣ ምርጫ ነው። አንድ ሺህ ነገሩ ፍጻሜ አይደለም። ለኔ ግን ካለም ፍጻሜም በላይ ነው። እትዬ ቀዋት ነግሬዎት ነበር። አሁንም ልድገምሎት፣ ይሄ ምርመራ እርስዎ ላይ ቅሬታ የሚፈጥር ከሆነ አሁንም መቅረት ይችላል። በፍጹም ይሄ ምርመራ ተደርጎ ምርቱም ከግርዱ ለይበታለሁ ከሆነ እሺ አሁን ዶክተሩ እየጠበቃቸው ነው፣ ሁለታቸው እንደው እና እናገርሽ። እሺ፣ ደሞ ይሄን ያህል ተጨናነ ከሰግሯችሁ ነው። እሺ፣ ለምን አይወሰደ? እሺ ጋሺ፣ እሺ። እኔ ምርመራው በስተመጨረሻም ተደረገ። እንግዲህ አሁን ላይ በግጉት እየጠበቁ ይገኛሉ ሀናና እንዲሁም ደግሞ እርግብ እንዲሁም እንግዲህ የሀንች አባት አትፍሮ ችግር የለውም በማለት እንግዲህ ሁለታቸውም ሲያበረታታቸው አይተናል። ወይዘሮ ሜላት ግን አሁንም ከሃና ላይ የሆነ ነገር ያለባት እስከሚመስል ድረስ ሀናን እየተቆጣቻት ትገኛለች። እንግዲህ ወይዘሮ ባዩሽ የመስፍኔን በመንጣት አስመልክቶ አሁን ላይ ደግሞ እርግብን እጅግ በጣም እንድጠነክር እያደረገቻት ትገኛለች። እንዲሁም ሃናን እጅግ በጣም እንደምትወዳት እና ወይዘሮ ሜላት እሷ ለማየት እየተደበቀች እንደምታያት እና ከልቧ እንደምትወዳት የእናትነት ልብም እንደሚነግራት ለርግብ ነግራታለች አለች። ስለዚህ ተጠንቀቂ፣ አንቺን እንዲወዱሽ የግድ መልካም መሆን አለብሽ። በዚያ ላይ ደግሞ ምናሴን የሚላትን ነገር ትፈጽማለች ወይዘሮ ሜላት። ስለዚህ ከሱ ጋር መልካም ሆነች እና ጥሩ ሆነች መታየት ግዴልሻል በማለት እንግዲህ አስጠንቅቃታለች። ያው እንግዲህ ሌላው ደግሞ ሀና ወይዘሮ ወይዘሮ ባዩሽን እና እንዲሁም ደግሞ እርግብን አንድ ላይ ቤተክርስቲያን ቆይተው ሲመለሱ አይታለች። እንግዲህ እርግብ እንድትጠነክር ወይንም ደግሞ እንድትተጋ ወይዘሮ ባዩሽ አስጠንቅቃለች። ምክንያቱም ወይ ገለናቸው ወይ ገለውን ነው ከዛ ቤት የምትወጪው፣ የገባሽበትን እቅድ እንዳትረሺ በማለትም አስጠንቅቃለች። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼ ስለምታበረታቱኝ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ሁ እንግዲህ እጅግ በጣም አጓጊ የሆነ በብዙው ዘንድ ተወዳጅ ሆኖ የመጣው ኖላዊ ተከታታይ ድራማ በክፍል አርባ አምስት በጉጉ ስንጠብቃቸው እንግዲህ ከች ብለዋል። እውነት ለመናገር ዛሬ በተደረገው ነገር ማለት ነው፣ ወይዘሮ ሜላት ከሀና ላይ ያደረገችው ነገር በፍጹም በጣም ከባድ ነው ማለት ነው። ምክንያቱም ማን ነበር ስምሽ እ በማለት እንግዲህ የሀንችን ስም እስከ መርሳ ድረስ ደርሳለች። ስሜንም ወይ ረሳሽ ወይ ምን ነው እትዬ፣ ምን አስቀየምኩሽ? በጣም ይቅርታ በማለት እንግዲህ ሀንቾ በትትና እንትኗ ስትናገር ነበረ። ሀኒ አሁን ላይ ሀንቾ በዚህ በመተው በምርመራ ይብል እንኳን ማለት ነው በጣም ብዙ ነገር እያስጨነቃት ይገኛል። ምክንያቱም የወይዘሮ ሜላትን ቤት ትታ ወታ መሄድ አትፈልግም። ምክንያቱም አባቷን ስለምታሳክም ማለት ነው እየሰራች አባቷን ስለምታሳክም፣ ሌላ ጋር ብገባና ሌላ ጋር ብሰራ እንደነሱ ቤት አይከፈለኝም በማለት እንግዲህ ላሴር ነግረዋለች። በነገራችን ላይ ሌላው እጅግ በጣም ደስ ያለኝ ነገር እንግዲህ ስለሷ የሆነውን ነገር የእነሱ ልጅ መሆናቸውን የነሰላም እህት ወይም ደግሞ የምሰራባቸው ሰዎች ልጅ መሆኗን እየነገረችው ለአሴር ነግረዋለች አሳወቀዋለች ማለት ነው። በዚህ እርግጠኛ ነሽ ወይ ማለት እንግዲህ ጠይቋት ነበር። አዎ እርግጠኛ ነኝ፣ ግን ደግሞ ምርመራውን ፈርቻለሁ። ምክንያቱም የነሱ ልጅ ብሆን ደግሞ ብዬ እውነት የነሱ ልጅ ከሆንኩኝ ደግሞ አባዬ ቴንስ እንዴት አደርጋለሁ? ስለዚህ እጅግ በጣም ግራ ገብቶኛል በማለት እንግዲህ ስታስብ ነበረ። እንደገና ደግሞ እርግብ ከየት መጣች? እንዴትስ የኔን ታሪክ ልትወስድ ቻለች? ልሰርቀኝስ ቻለች? በማለት እንግዲህ እያሰላሰለች ትገኛለች። በነገራችን ላይ ያው እርግብን ማለት ነው ስለ እርግብ ከዚህ በኋላ እንግዲህ አሴርያ አጣራል ብዬ ገምታለሁ። ምክንያቱም እሱ ሊያቃት ይችላል። ከተምቹ ጋር በመሆን በእርግጠኝነት የሆነ ቦታ አይቷት ይሆናል። ሲያያት ራሱ በጣም ድንግጠና ያለው ማለት ነው። ስለዚህ እንዴት ይችል ልጅ ነኝ ብላ መጣች ወደ እናንተ ቤት እያለ ሲናገር ነበረ። ስለዚህ የእርግብና የወይዘሮ ባዩሽ ነገር አሁን ላይ እያለቀለት ይገኛል ብዬ ተስፋ አደርጋለሁ። በእርግጠኝነት አሁንም ምርመረውን ይቀይሩታል። ወይዘሮ ባዩሽ ያደረገችው ነገር ይሳካላት ይሆናል። ምክንያቱም አሁን ላይ ገብታችሁ ውጤቱን ማየት ትችላላችሁ ብሏል አቶ መስፍን ማለት ነው፣ የሃንቾ አባት። ስለዚህ ወደ ውስጥ በገቡበት ሰዓት እንግዲህ ያው ዶክተሩ ምናልባት ወይዘሮ ባዩሽ አናግረው ከሆነ ስለዚህ የደም ምርመራውን በእርግጠኝነት አቀያይሮ የሀናን ውጤት እንዲሁም ደግሞ ለእርግብ አሳልፎ ይሰጣታል ብዬ ተስፋ አደርጋለሁ ማለት ነውና በዚህ ሰዓት እንግዲህ ወይዘሮ ሜላ ጭራሽ ከሀኒ ላይ የሆነ መጥፎ ነገር ነው የምታስብባት ገና አሁን ልጅሽ ልሆን እችላለሁ ልጅሽ ነኝ እያለች እየነገረቻት እንኳን እሷ በጣም ብዙ መጥፎ ቃላቶችን ስትናገር አይተናል ማለት ነው ለሀና ስለዚህ ያ ሀና በነገራችን ላይ አሁን ልጅ የቤተሰቦች ልጅ ነች ካልተባለች ወይም ውጤቱ ደግሞ ተመሳሳይ ካልሆነ ከስራ አባረራለሁ የሚልም ስጋት አላት ማለት ነው። ግን በእርግጠኝነት ከስራ አትባረርም። ከዚያ ቤት ስራ ወጣች ማለት የድራማው ፓርቱ አለቀ ማለት ነው። ምክንያቱም ከዛ ቤት ውስጥ ከወጣች ምንም አይነት ነገር የወለታቸውን ነገር ሊሰሩት አይችሉም። ስለዚህ ሀልቼ በምንም ታምር ከወይዘሮ ሜላት ቤት አትወጣም። ምክንያቱም ወይዘሮ ሜላት ራሱ ውጪ ብትላት ራሱ እነ አሴ ወይንም ደግሞ እነ ምናሴ ምናሴና ሰላም እንድትወጣ አይፈልጉም ማለት ነው። ተመረመረችም እህታችን ሆነችም አልሆነችም እሷ በኛ ላይ ሌላ ልዩ ቦታ አላት ብለዋል ማለት ነው። እንዲሁም ደግሞ ወይዘሮ ባዩሽ እንዲሁም ያለውን ነገር ለእርግብ እንኳን ስትናገር ነበር። እጅግ በጣም ይወዷታል። ስለዚህ እናቷ ራሱ ይብን ራሱ ወይዘሮ ሜላት እሷን ለማየት ራሱ ባለችበት መንገድ ራሱ ትሄዳለች። ከልቧ ትወዳታለች። ግን ደግሞ ልጆቿ ያሏትን ነገር ስለምትሰማ እነሱ በባሏት ነገር መጓዝ ትወዳለች። ስለዚህ ምናሴ ምን ይበላት፣ ሰላም ምን ይበላት፣ የፈለገችውን ነገር በልጆቿ ትእዛዝ ታደርጋለች። ስለዚህ ከልጆቹ ጋር መስማማት እና የልጆችን ሀሳብ ማስኬድ አለብሽ፣ ለልጆቿ የፈለገችውን ያክል ነገር ትከፍላለች እያለች እንግዲህ ወይዘሮ ሜላት ምን እንደሚያስፈልጋት እና እንዴት እንደሆነ ጸባዩ እንግዲህ ለእርግብ ስትናገር ነበር። አሁን መጠንከር መቻል አለብሽ፣ ከመስፍኔ ውጭ አንቺ አባት የለሽም ከነ ሜላት ቤት በስተቀር ሌላ ምንም አይነት ቤት የለሽም። ስለዚህ የገባሽበትን መርሳት የለብሽም። ተኝቼ ነው መተኛት ፈልጌ ነው በጧት አልነቃ ምናምን የሚባለውን ነገር አልገው ሲመጭሽ እንደዚህ ማለት የለብሽም። አሁንም ጠንክረን መስራት አለብን። የገባንበትን እቅድ ከግብ ማድረስ አለብን። ወይ እነሱን ገለን ነው ወይንም ደግሞ እኛን እነሱ ገለው ነው ከዚያ ቤት የሚወጡት ሀሳባችን ማሳካት አለብን። በማለት እንግዲህ ያው በጣም ብዙ ነገር ስትነግራት ነበረ። እርግብም አሁን ላይ እጅግ በጣም ኮስተር እያለች መታለች። ነገሮችን ጠበቅ አድርጋ ለመያዝ ዝግጁ እየሆነች ነው። ግን ሀናችስ እንዴት ትሆናለች? ምርመራውን ተሳስተው እንደዚያ ካደረጉት ምን ልታደርግ ትችላለች? የሚለው ነገር እጅግ በጣም እንትን ይላል ማለት ነው። ምክንያቱም እውነተውን ለማውጣት ሌላ ነገር ትሄዳለች ወይንስ ደግሞ ከስራ እንዳልባረር ብላ ዝም ብላ ስራዋን በመስራት ትቀጥላለች? እሱ ነገር አለ። በእርግጠኝነት አሴርም ያግዛታል ብዬ አስባለሁ፣ ሀሳቡን ስላካፈለችው ማለት ነው። እና በጉጉት እንጠብቃለን። ብቻ ውዴ የቻናሌ ቤተሰቦቼ በያላቸው በሰላማቸው ይብዛለ። መልካም ጊዜ ተመኘሁላቸው።